እጅግ አነጋጋሪ የሆኑ መረጃዎችም እየወጡ ይገኛል። እንግዲህ በትላንትናው ዕለት አንጋፋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት እንደተለየች እናስታውሳለን። ታዲያ በዚህም የተነሳ በዘላለማዊ እረፍት ለመሸኘት በቅድስት ስላሴ ቤተ ክርስቲያን የቀብር ቦታ ለመጠየቅ የሄዱ የሙያ ባልደረቦቿም እጅግ ከፍተኛ የዋጋ ተመን እንደተጠየቁም የገለጹ ይገኛል። ይህ የዋጋ ተመንም በርካቶችን እያ እያነጋገረ ይገኛል። እንግዲህ ሪፖርቱም እንደሚያመለክተው ከሆነ አርቲስቷ ከባልደረቦቿ ጋር ጎን ለጎን እንድታርፍ ምን ማድረግ እንዳለበት ተጠይቆ የነበረ ሲሆንም ምላሹ የሚከተለውም ሆኗል ይላሉ። የአርቲስቷ ባልደረቦችም እንደገለጹት ከሆነ ለቀብር ቦታ የተጠየቀ ነው ከፍተኛ ክፍያም ሲሆን የክፍያውንም ሁኔታ በዝርዝር ያስቀመጡ ሲሆን ፉካ ወይም ደግሞ ፉቴጅ ውስጥ ከሆነ የቀብር ስነ ስርዓቷ የሚፈጸመው መቶ ሀያ ሺህ ብር መክፈልና የቤተ ክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ልታቀርቡ ይገባል ተብለናል። እንዲሁም ደግሞ ግቢ ውስጥ ወይንም ደግሞ መሬት ላይ የቀብር ስነ ስርዓቱ የሚፈጸም ከሆነ ደግሞ ለመቀበሪያ አምስት መቶ ሺህ ብር ወይንም ደግሞ ግማሽ ሚሊዮን ብር መክፈል ግዴታ ሆኖብናል። ይህም ደግሞ በብፁዕነታቸው ፍቃድ መሆንም አለበት እየተባልንም እንገኛለን ብለዋል የሙያ ባልደረቦቿ። ታዲያ ሪፖርቱንም ያቀረበው የሙያ ባልደረባ የሆነው አቶ

ቅድስት ስላሴ ግቢ ውስጥ የቀብር ቦታ እንደሌለ የተነገራቸው ሲሆን ቦታ ያለበት ጎረቤት ባለ ወልድ ቤተ ክርስቲያን መሆኑንም ተገልጾልናል ያሉ ሲሆን ክፍያውንም ከፍሎ ለሚቀበር ሰው የቀብር አስፈጻሚ መኪና ጭምር ማቅረብ እንደሚችሉም ተነግሮናል ይህ ጉዳይም በእጅጉ አሳዝኖናል ሲል የሙያ ባልደረባዋ ገልጿል። ታዲያ ሪፖርቱንም ያቀረበው ቴዲ ካሳ እንደገለጸው አርቲስት ፍሬህይወት ባህሩ ቤተ ክርስቲያኗን በሙያም ሆነ ደግሞ በተለያዩ አስተዋጽኦዎች እያገለገለች እያቆየች እየሰነበተች አንጋፋ አርቲስት ነበረች ሲሉ የገለጹ ሲሆን በገንዘብ ምክንያትም ይህን ያህል መመዘኗ ተገቢ አለመሆኗንም ተናግረዋል። በዚህም ምክንያት በተጨማሪም ደግሞ ሃይማኖት የሌላቸው ጭምር ገንዘብ ከፍለው በሚቀበሩበት በዚህ ስፍራም ለቤተ ክርስቲያን ታዛዥ የነበሩ እንዲሁም ደግሞ ምእመናንን በገንዘብ ምክንያት መቸገራቸው የቤተ ክርስቲያኒቱ አስተዳደር መፈተሽ እንደሚገባውም ማሳያ ነው ሲሉም አስረድተዋሉ። አክለውም በዚህ ጉዳይ ላይ ማብራሪያ የሰጡት አቶ ቴዲ ካሳም ቆሞ ኖሯል ያልተባለ ህዝባችን ሞቶ መቀበሪያ ሲያጣ ወዴት እየተጓዝን ነው የሚል ጥያቄ የብዙሃኑ ደውልም እየሆነ መጥቷል በማለትም ተናግረዋል። ታዲያ በዚህ የዋጋ አወጣጥ ላይም ብዙሀኑ ብዙ ምዕመናንና በርካታ ኦርቶዶክስ እምነት ውጭ ያሉ ግለሰቦችም ሀሳብ አስተያየታቸውን እየሰጡ ይገኛል። እንደሚታወቀው እንግዲህ ለቀብር ስነ ስርዓት የአባልነት መታወቂያ ወይንም ደግሞ ለቀብሩ ቦታ የተለያዩ መጠነኛ ገንዘብ ይጠየቃል። ነገር ግን ለዚህ የቀብር ስነ ስርዓት የተጠየቀው ገንዘብ ደግሞ በእጅጉ ከፍተኛ መሆኑን ብዙሀኑን እያስተዛ እየተዘበዘበ ይገኛል። እናንተ ስስቲ ቤተሰቦቻችን በዚህ ጉዳይ ላይ ሰላም ሰላም፣ ወድና የተከበራቸው ያዚቲ ቤተሰቦች እንዴት ናችሁ? መረጃውን እንደሰማችሁት ነው። በጣም ያሳዝናል። አርቲስቷ ከመሞቷ አሟሟቷ፣ ከአሟሟቷም ደግሞ አቀባበሯ በጣም በሚያሳዝን ሁኔታ እንደ እንደሰማችሁት እንግዲህ መቀበሪያ ሁሉ እስክታጣ ድረስ። ለምን ይሄን አክል ብር አንድ ሰው ሞቶ አዎ ብር ይጠየቃል። የመስቀበሪያ ምናምን ይባላል። ይሄ የታወቀ ነው። ሰው ሲሞት ገንዘብ እንደሚያስፈልግ ሁላችንም እናውቃለን። ይሁን እንጂ ግን እስከ ግማሽ ሚሊዮን ብር የሌለውስ ደሀሳ እንደ ሌላ ሀገሮች እንግዲህ ደሀ ሲሞት ይቃጠል ሊባል ነው ወይስ ምን ሊደረግ ነው? እስኪ ይሄንንም ብትነግሩን አያይዛችሁ ማለት ነው። የእውነት በጣም ያሳዝናል። እንደዚህ መቀበሪያ እስከ ማጣት ድረስ የምንሆነው። ገንዘብ ያለው እሺ ኦኬ ይከፍላል። እሷ እንኳን ታዋቂ ስለሆነች እሷ በአካውንቷ ላይ ይሄን አክል ብር ባ አይኖራትም ግማሽ ሚሊየን። ቢያንስ ጓደኞቿ፣ የስራ ባልደረቦቿ አዋጥተው ልጆቿም ሊቀብሯት ይችላሉ። አንድ ምስኪን እናት ግን ብት ሞት ማለት ነው እቺ ሴት ልትጣል ነው ወይስ ልትቃጠል ነው? ይሄም ታሳቢ መሆን አለበት ማለት ነው። ገንዘብ ያለው ሲቀበር የሌለውስ ምን ሊሆን ነው? ግን ኢትዮጵያ ውስጥ በአሁኑ ሰዓት ላይ በሃይማኖት ብትሉ፣ በፍርድ ቤቱ በምኑ በዓለማዊ በመንፈሳዊ ብትሉ ገንዘብ ላይና ገንዘብ ላይ ብቻ ሆኗል ትኩረት ማለት ነው። እውነት ፈጣሪን የተዘነጋ ይመስላል እና በጣም ያሳዝናል። ይሄ ነገር መታሰብ አለበት። እውነቱን ነው ቴዲ ያለው። የኛ ህዝብ በቁም እያለ ኖረ ሳይባል ሞቶ ሲሞት መቀበሪያ እንዴት ይጣ ትክክል ሳይኖር ነው የሞተ ኑሯችን፣ ራሱ ኢትዮጵያን ሞት ነው የምንኖረው። አኗኗራችን፣ ችግራችን፣ ሁሉ ነገራችን የተመሰቃቀለ ህይወት እየኖርን እንደገና የመጨረሻዊ ዘላለም ቤታችን ስንሄድ ይህን ያክል ብር፣ እግዚአብሔር ቤት ለመሄድም ይህን ያክል ብር አስከፍለውን፣ በጣም ያሳዝናል። እስኬ፣ ሀሳቡ አስተያየት ስጡ። እኔ በጣም አሳዝኑኛል። ሁሉም እንግዲህ መነጋገሪያ የሆነችው ከሞተችው በኋላ አርቲስቷ የቀብር ቦታ ማጣቷ አነጋጋሪ ሆኗል። ከአንድም ሁለት ቦታ ተሄዶ ነው በመጨረሻ ላይ ቀጨኔ መድኃኒዓለም የተቀበረችው ማለት ነው። እና አንደኛ አባል አይደለሽም ኦኬ። አባል ያልሆነ አባል ካልሆነ ተብሎ ያ ሰው ኦርቶዶክስ መሆኑ እየታወቀ እቤት ውስጥ ይቀበራል። ጓሮ የራሱ ቤት ውስጥ ይቀበራል። ገጠር ቢሆን ጓሮም ይኖራል፣ እርሻ መሬትም ይኖራል፣ እዛም ይቀበራል እንበል። ከተማ ውስጥ ያለ ሰው የት ነው የሚቀበረው? ኑ የሚኖርበት ቤት ውስጥ ፍሪጅ ውስጥ ነው የምናስቀምጠው? ገንዘብ የሌለው ሰው ከሞተ እንደ ውጭ ሀገር አስክሬን ፍሪጅ ውስጥ ይቀመጣል እንዳይበላሽ አይደለም? እንደዛ በቃ ዘላለሙን ቤት ውስጥ ነው አስክሬን የሚቀመጠው? አይቀበርም? ምንድነው ሀሳባችሁ ማለት ነው ይሄን ያክል አንድ ሚሊዮን ብር አንድ ሰው ሞቶ ለመቀበሪያ እስከ አንድ ሚሊዮን ከተጠየቀ ምንድነው እንዴ ይሄ እኮ በጣም አሳሳቢ ጉዳይ ነው የእውነት ሁላችንም ከሞት እንኳን አንቀርም እዚህ ጋር ነው ወይስ ደግሞ ገና አንድ ብለን ለመቀበሪያ እያልን ገንዘብ ማጠራቀም አለብን ገና ሳን ሞት ገና ሳን ኖር ለበላችሁ ምን ሳን ሞት ገና ሳን ኖር ህይወትን እንግዲህ አንድ ብለን ብሞትስ ብለን ሰው ለልጄ ምናምን ውርስ ብሎ ያስቀምጣል አደል የድሮ እናት አባቶች አሁን ደግሞ ለመቀበሪያ እያለን እንድናስቀምጥ ሀሳብ ውስጥ እንድንገባ እየተደረገ ነው ያለው ነገር ማለት ነው እናንተስ ሀሳብ አስተያየት በዚህ ጉዳይ ይሄ ነገር ትክክል ነው ወይ ፌር ነው ወይ ምን ትላላችሁ ሊታሰብበት ይገባል። እና እኔ ትክክለኛ ነኝ፣ የሃይማኖት አባቶች ዋናዎቹ ሳይሆኑ ይሄን ነገር የሚያደርጉ ሌላ አጭበርባሪ ሰዎች እንግዲህ፣ ታዋቂ ስለሆነች ምክንያቱም፣ እስከዛሬ አልሰማንም። ይሄን ሁሉ ጉድ እንዴት ዛሬ በእሷ ሞት ላይ እንዲሁም ብዙ ወዳጆች ብዙ እንትን ስላላት፣ በዚህ ያሳበው ብሩን ለመጠቀም ብቻ ከሆነ እንጂ እንደ እኔ አስተያየት እኔ ይሄ ትክክለኛው ነው ብዬ አላስብም። ሁሉም ሰው ሲሞት ይሄ ነገር ይደረጋል ብዬ አላስብም ነው ወይስ ደግሞ ድሀና ሀብታም እየተለየ ዝነኛና ዝም ብሎ ያልሆነ ሰው እየተለየ ነው ብር የሚጠየቀው? ሊገባኝ አልቻለም። ሞት ሞት ነው፣ ቀብር ቀብር ነው፣ አፈር አፈር ነው። ስለዚህ ሁላችንንም በምንቀበርበት ቦታ ላይ እንደ ድሯችን የሚሆነውን ነገር የሚከፈለውን ከፍለን መቀበር አለብን እንጂ አባል አደላችሁም አትቀበሩም። በነገራችን ላይ ለመቁረብም ሲሄዱ ብዙ ሰዎች ብዙ ብር እየተጠየቁ ይህን ነገር ሰምቻለሁ። በቁርባንም ለሰርግም ሊያገቡ ሲሄዱ እንደዛው ብዙ ብር ተጠየቅን በቁርባን እንድንጋባ ሲሉ ብዙ ሚዲያ ላይ እየሰማን ነው ጉድ እየሰማን ነውና ብሩ እየበዛባቸው ወደ ፈጣሪ እንዳይቀርቡ እየተደረገ ነውና ኦርቶዶክስ ሃይማኖትን በገንዘብ መሸጥ ጀምራችሁታል ልበል ወይስ ምንድን ነው? ሊገባኝ ያልቻለ ነገር አለ ማለት ነው። እና ይሄ ነገር ሊታሰብበት ይገባል። የሃይማኖት አባቶች በደንብ ማሰብ አለባችሁ። ሰው ክርስትና ሲያስነሳ ገንዘብ፣ ሲሞት ገንዘብ፣ እንዴ ሲቆርብ ገንዘብ፣ በሰርግ ገንዘብ። ገንዘብ የሌለው እንግዲህ ሃይማኖትን ክርስትናም ላይነሳ ነው ማለት ነው። አንድ ድሀ መስኪን ብትወልድ ሂዳ ክርስትና ማንሳት አትችልም ማለት ነው። ምክንያቱም ገንዘብ ከሌላት ምን ትከፍላለች? ይሄ ነገር በጣም መታሰብ አለበት። ይሄ ቀልድ አይደለም። ሰዎች ከሃይማኖት እንዲሸሹ ብር ስለሌለኝ እንደዚህ ሃይማኖት ውስጥ ገባው፣ ብር ስለሌለኝ ከዚህ ወጥቼ ከኦርቶዶክስ እንደዚህ ገባው እያሉት ሰዎች ሃይማኖትን እንዲጠሉት እየተደረገ ያለ ሴራ አለ ማለት ነው። ይሄ ነገር እንጂ እኔ እንጃ። እኔ እንደዚህ አይነት ነገር ሰምቼም አላቅም። የትኛውም እምነት ላይ ቢሆን ይሄን ያክል ኦቨር ለሞተ ሰው ገንዘብ አምጡ የሚባልበት ቦታ አልሰማንም። ይሄ አዲስ ነገር ነው። ስለዚህ ይሄ ነገር በደንብ ይታሰብበት። ሁላችንም ነገ ስለምንሞት መታሰብ አለበት፣ እንደ ቀላል መታለፍ የለበትም። እኔም ነገ ስሞት፣ አንቺም አንተም ስትሞት ገንዘብ ከሌለን አንቀበርም ማለት ነው። ምክንያቱም በቃ ቤት ውስጥ የሬሳ መርፌ እየተወጋን ቤት ውስጥ ልንቀመጥ ነው። አፈር እንኳን ሊነፍቀን እኮ ነው። በሀገራችን ላይ ነው ወይስ እንደሌላው ሀገር ልታቃጥሉን ነው? በጣም ነው የሚያሳዝነው። እውነት በጣም ነው ያዘንኩት። ሰሞኑን በጣም ብዙ ሰዎች እንግዲህ ትናንትና እና ዛሬ በጣም መነጋገሪያ የሆነው ይሄ ነው። ላይክ፣ ሼር፣ ሰብስክራይብ አርጉ። እስኪ ሀሳብ አስተያየታችሁን ስጡ፣ በዚህ ጉዳይ ላይ ማለት ነው። በተለይ የኦርቶዶክስ ልጆች ስምንት ላላችሁ ይሄ ነገር ተገቢ ነው ወይ ህግ ነው ወይ ስርዓት ነው ወይ? ያለው እስከ አንድ ሚሊዮን የከፈለ ይቀበራል፣ የሌለው ግን ሊቃጠል ወይስ ሊጣል? መጨረሻውን ንገሩ።